ትውልድና እድገቷ ሀረር ነው። በዚያው በሀረር ያሳደጓት ደግሞ መነኩሴዋ የእናቷ ክስት ናቸው። ሙሉዓለም ታደሰ በልጅነቷና በአዳጊ ዕድሜዋ የተሰጣትን የጥበብ ጸጋ ለይታ ያወቀች አይመስልም። እንዲያም ሆኖ ግን በተማረችባቸው ትምህርት ቤቶች በሥነ ጽሑፍ ስፖርት፣ ቲያትር፣ ሙዚቃ እና በመሳሰሉት ሁሉ ተሳታፊ ናት። ሙሉ ዓለም የመጀመሪያ ደረጃ ትምህርቷን በአቡነ አንድሪያስ እንዲሁም ሁለተኛ ደረጃ ከዘጠኝ እስከ አስራ ሁለተኛ ክፍል መተሐራ ስኳር ፋብሪካ ሁለተኛ ደረጃ ትምህርት ቤት ተማረች። በዚህ መካከል ነው እንደዋዛ ዋዛ ወዲያ ወዲህ የምትልበትና ረፍት የነሳችው የተለያየ የጥበብ ስራዋ ተሳትፎ አብቦ በድፍን ሀገር ደምቀ የምትታይ ኮከብ ለመሆን ጉዞ የጀመረው መጽሐፍ ማንበብና ፊልም ማየት አብዝታ ተወድ የነበረችው ሙሉ ዓለም ትዳር የመሰረተችው ገና በልጅነት ነበር፣ የዘጠነኛ ክፍል ተማሪ ሳለች። ታዲያ የጥበብ ፍቅሯንና በትምህርት ቤት አጥር ተከልሎ የነበረ ለእርሷ ያልታያትን ኪናዊ ችሎታዋን የትዳር አጋሯ አስተውሏት ነበር። እናም አንድ ጊዜ እንዲህ ሆነ። እርሷ ወደ አዲስ አበባ ባቀናች ወቅት በአዲስ አበባ ዩኒቨርሲቲ የቲያትር ጥበብ መምህራን መተሐራ ተገኙ የአጭር ጊዜ የቲያትር ስልጠና ሊሰጡ ምንም እንኳ ሙሉ ዓለም በሰዓቱ አዲስ አበባ የነበረች ቢሆንም ባለቤቷ ግን ስሟን ከሰልጣኞች ዝርዝር እንዲካተት አስመዘገበ። ሙሉ ዓለም ከሄደችበት ስትመለስ የቲያትር ስልጠና ተቀበላት። እናም የቲያትር ትምህርት ጋር በመተሐራ ስኳር ፋብሪካ ሁለተኛ ደረጃ ትምህርት ቤት ተዋወቀች። በሰዓቱ የቲያትር ስልጠናውን ይሰጣቸው የነበረው መምህራቸው የቲያትር አዘጋጅና ጸሐፊ አስፋው አጽማት ነበር። ይህም ስልጠና በ1983 ዓ ም መጨረሻ አካባቢ ሲጠናቀቅ እርሷን ጨምሮ ተስፋዬ ገብርሃና ቴዎድሮስ ተስፋዬና ሰለሞን ሙላት አንድ ላይ ለቲያትር ሙያተኛነት ተቀጠሩ። ለስራ ቅጥር የመጀመሪያ መድረክ ላይ የፈተናት ጌታቸው አብዲ ነበር። እናም ከቅጥር በፊት እንደ ማሟሻ የመጀመሪያ ተወነዋን ካንጋፋው የቲያትር ባለሙያ አለሙ ገብረ አብጋር ጭላንጭል የተሰኘ ቲያትር ላይ ተወነች። ይህ ቲያትር የደረጀ በቀለ ነበር። ሙሉዓለም በዚህ ቲያትር ላይ ለመጀመሪያ ጊዜ መድረክ ላይ የወጣችበትን ያንን ጊዜ መለስ ብላ ስታስታውስ ቲያትሩ አጭር ቢሆንም አዳራሹ ሙሉ ነበር። ሙዚቃ በድምፅ ማጉያ ከቀረበ በኋላ ነው እኛ ቲያትርን ለማቅረብ የገባ ነው። ያለ ድምፅ ማጉያ ሙዚቃ ለለመደ ጆሮ ቀጥሎ ቲያትር ሲገባ ቀላል አልነበረም ስትል ትገልጸዋለች። ከቅጥሩ መጠናቀቅ በኋላ ውጫሌ 17 የተሰኘው የታምራት ገበየው ቲያትር ላይ ከሌሎች በሰዓቱ ከቲያትር ቤት ስራ ከጀመሩ ተዋናዮች ጋር አጃቢ በመሆን ሰርታለች። ከ1984 ዓመተ ምህረት ጀምሮ ነው እንግዲህ 20 ዓመታትን የዘለቀው የብሔራዊ ቲያትር ቆይተዋ አንድ ብሎ የጀመረው በ1984 ዓመተ ምህረት በሹመት ብሔራዊ ቲያትርን የተቀላቀለው ጸሐፊ ተውኔት ማንያዘዋል እንደሻው ሙሉ ዓለምን ለመጀመሪያ ጊዜ በዚያ ወቅት መድረክ ላይ ልመምር ስታደርግ እንዳያት ያስታውሳል። የተሰጣትን ገፀ ባህሪ በሰውነት በድምፅና በጭንቅላቷም የምትተረጉም በእንግሊዝኛው ዋን ኦፍ ኤ ካይንድ የምትባል የሴት ተዋናይት ቁንጮ ናት ይላታል። ከዚያ በኋላ ሙሉ ዓለም በትላልቅና ቢያንስ ሁለትና ሶስት አመታት መድረክ ላይ በሚቆዩ ቲያትሮች ደመቀች፣ የቲያትሮቹን ድምቀት ሆነች። በኋላ በ1985 ዓመተ ምህረት የሰራሁት ከህዝብ ጋር ያስተዋወቀኝ የሌሊት እርግቦች የሚለው ተፈሪ ዓለሙ የተረጎመውና ጌትነት እንየው ያዘጋጀው ስራ ነው ትላለች። ከዚያ በአመቱ የጫጉላ ሽርሽር የሚል የተፈሪ ዓለሙም ትርጉም ይዘን ኩራባቸው ደነቀ፣ ተፈሪ ዓለሙ፣ ጀማነሽ ሰለሞንና እኔ ሆነን አሜሪካን ሄደን ብላለች። የትወና ሙያ ችሎታና ብቃቷን ከዚያ በላይ ማስመስከር አልተጠበቀባትም። ቀጥላ በሃይማኖት አለሙ በተዘጋጀው ዋዜማ የተሰኘ ቲያትር ላይ ሰራች። ያላቻ ጋብቻ ተከተለ። ቀጥሎ ደግሞ ሐምሌት መጣ። ማን ያዘዋል እንደሻው ዋዜማ የተሰኘው ቲያትር ላይ ሙሉ አለምን እንዲህ ያስታውሳታል። አስቂኝ ኮሜዲ ዘውግ ያለው ቲያትር ነው። ከአንጋፋና ትላልቅ የቲያትር ባለሙያዎች ጋር ነበር የሰራችው። እኩል መቆም የግድ ያስፈልግ ነበር። ያንን በብቃት ትወታለች። እዚያ ላይ ፍጥነቷና የኮሜዲ ስሜት የፈጠረችበት መንገድ ልዩ ነበር። ከዚያ በኋላ ሙሉ ዓለም በቁጥር ከ50 በላይ ለሚሆኑ እያንዳንዳቸው ሲጠቀሱ ግን ከተመለከተው የአእምሮ መዝገብ የማይጠፋ የቲያትር ስራዎች ላይ ድንቅ ትወነዋን አሳየች። ከነዚያም የአመፃ ልጆች፣ ነፃ ወንጀለኞች፣ እርጉም ሐዋርያ፣ የሌሊት ርግቦች፣ ካድማስ ባሻገር፣ የቬኑስ ነጋዴ፣ አዙሪት፣ ባለካባ ባለዳባ፣ ነፃ ወንጀለኞች፣ የአመፃ ልጆች፣ ውበትን ፍለጋ ኪሊዮፓትራ ተጠቃሽ ናቸው። ታዋቂ የሆኑትን ከሁሉም በላይ ጎልተው የሚነሱት ንጉሥ አርማህና ውበትን ፈለገ የተሰኙትም ሳይጠቀሱ አይቀሩም። እነዚህ ስራዎች በ1994 ዓ ም በተሰጠው ብሔራዊ ሽልማት ላይ እውቅናና ሽልማት ያስገኙላት ሥራዎቿ ናቸው። ሙሉዓለም ታደሰ የቲያትር ባለሙያ ብቻ ግን አይደለችም። የፊልምና የሬዲዮ ድራማ ማስታወቂያና ትረካ ከዛም አልፎ በማስታወቂያና ፊልም ዳይሬክቲንግ እና ፕሮዲዩስ በማድረግ ሰርታለች። እንደውም የማስታወቂያ ባለሟልነቷ ከቲያትር ባለሙያነቷ ጋር እኩያ ነው። ማስታወቂያ ስራን ከቲያትሩ እኩል ነው የጀመርኩት። የመጀመሪያ ብሔራዊ ቲያትር ስቀጠር ጋሹ ብሸት ወርቅ አለመሀየኝ፣ ከእርሱም ጋር የሎተሪ ማስታወቂያ ሰራው። እንደውም ህዝብ ከቲያትሩ በፊት ያወቀኝ በማስታወቂያ ነው። ከዚያ ቀጥሎ የአምቦ ውሃ ማስታወቂያ ሰራው። እንደዚያ እያለ ቀጠለ ስትል ታስታውሳለች። ከዚያ ቀጥላም ከሶስት ሺህ በላይ የሚሆኑ የማስታወቂያ ስራዎችን ሰርታለች። በማስታወቂያ ስራ አሁን ድረስ በዘለቀ አብሮነት አብረው የሰራችው የስራ ባልደረባዋ ሰራዊት ፍቄ ከ28 ዓመታት ገደማ በፊት የአዋሽ ባንክ ማስታወቂያን ለመስራት ሲገናኙ ትውውቃቸው እንደሚጀምር ያስታውሳል። ለስራው ያላትን ፍቅርና ክብርም አድንቆ ምን ያህል የተመልካችን ቀልብ የሚስቡ ስራዎች ይሰሩ እንደነበርና ስራውም ከመስፋፋቱ የተነሳ በጋራ ድርጅት መስርተው እንደነበር ያነሳል። ሙሉ ዓለም ምንም የማይወጣላቸው በተመልካች ዘንድ ተወዳጅ የሆኑ የማስታወቂያ ስራዎችን ብቻ ደግሞ አልነበረም የምትሰራው በጎን ፊልም ሰርታለች። የመጀመሪያ በቴሌቪዥን የቀረበ የፊልም ስራዋ በ1985 ዓ.ም በኢትዮጵያ ቴሌቪዥን ለእይታ የቀረበ አል የተሰኘ ፊልም ነበር። ቀጠላም የነቀዘች ህይወት የተሰኘ ፊልም ላይ ተሳትፋለች። የበለጠ የደመቀችው ታዲያ ያለ እረፍት ካገለገለችበት ከብሔራዊ ቲያትር 20 ዓመታት ቆይታ በኋላ የመጨረሻው ስራዋ የሆነውን ኪሊዮፓትራ ሰርታ መልቀቂያዋን ስታስገባ ነው። ምንም እንኳ እረፍት የማድረግ ሐሳብ ይዛ የነበረ ቢሆንም ሥራዎችን መርጣና ተጠንቀቃ የምትሰራው ሙሉ ሙሏልም በሰዓቱ የቀረበላትን ሰው ለሰው የተሰኘውን ተከታታይ የቴሌቪዥን ድራማ መግፋት አልፈለገችም። ጎን ለጎን እንደ የነቀዘች ሕይወት፣ ስውር ችሎት፣ ስጋ ያጣ ነፍስ አቦጊዳ፣ ቶክሲዶ፣ የሌባው ልጅ፣ ግራና ቀኝ፣ ጥቁርና ነጭ እና ውበትን ፍለጋ የሚሉና ሌሎች በርካታ ፊልሞችን እየሰራች ለአራት ዓመታት በቆየው ሰው ለሰው ተከታታይ ቴሌቪዥን ድራማ ላይ ደምቃ ቆይታለች። ከዚያም የተወሰነ ጊዜ እረፍት ከወሰደች በኋላ እረኛዬ በተሰኘው ሌላ ተወዳጅ የቴሌቪዥን ድራማ ላይ ተገኝታለች። አቦጊዳ የተሰኘ ፊልም ዳይሬክተርና ፕሮዲውሰርም ሆና ሰርታለች። በዚሁ ፊልም ላይ ደራሲና ተዋናይም ነበረች። ከዚያ ሁሉ ባሻገር መድረክ በመምራት በቀዳሚነት ከሚጠቀሱት መካከል ናት። አንድ ብር ለአንድ ወገን ከሚለው መርሃ ግብር ጀምሮ የተለያዩ ሀገራዊና ግዙፍ መድረኮችን እንዲሁ በነጻ ጭምር በመምራት አገልግላለች። በሙያዋ በነጻ አገልግሎት የሰጠችባቸው መድረኮችም ከቁጥር በላይ ናቸው። ከዲኬት ኢትዮጵያ ጋር በተለያዩ ዩኒቨርሲቲዎች ከግሩም ዘነበ ጋር የመራቻቸውን በርካታ መድረኮችም አትዘነጋም። እነዚህ አለፍ ሲባል ደግሞ በሬዲዮ ድራማም አለችበት። በብዛት ባይሆንም በተወሰኑ የሬዲዮ ድራማዎች መሳተፏን የምታነሳው ሙሉ አለም በቅርብ የሰራችበትና በሸገር ኤፍኤም 102 ነጥብ አንድ ሬዲዮ ይቀርብ የነበረውን ወፌ ቆመች የተሰኘ የመዓዛ ወርቁ የሬዲዮ ድራማ አንዱ መሆኑን ጠቅሳለች ሙሉ አለም ሁለገብ የምትባል የጥበብ ባለሙያ ናት እንዲያም ሆኖ እርሷ ከሁሉ አብልጣ የምትወደው ትወናን ነው በጣም የምወደው የሚያስደስተኝም ትወና ነው ዳይሬክቲንግ ላይ ችሎታለኝ ብዬ አምናለሁ ግን ጭንቀት አልችልም እሱ ያስቸግረኛል ትላለች ከዚህ ባለፈ በሬዲዮ የመጽሐፍ ትረካ ህያው ፍቅር የተሰኘውን መጽሐፍ ከተፈሪ ዓለሙ ጋር ጀምራ የቶልስቶይ የሆነውን አናካሪውን ከዓለማየሁ ታደሰ ጋር እንዲሁም ሌሎች የተለያዩ መጽሐፍትን በሬዲዮ ትረካ አቅርባለች። አሁን ደግሞ በአዲስ ሙያ ብቅ ብላለች። ይኸውም የቴሌቪዥን ሆስት ነው። እሁድ ቤት በተሰኘ በኢትዮጵያ ቴሌቪዥን በመቅረብ ሳምንታዊ መሰናዶ ላይ የተለያዩ አንጋፋና ባለሙያ የሆኑ ሰዎችን በመዘየር ከተዋናይ ሚካኤል ታምሬ ጋር በጋራ በመሆን በቴሌቪዥን መስኮቶቻችን ትታያለች። ከዚህም በተጨማሪ ዞሮ መግቢያዊ በተሰኘ በኢቢኤስ እየታየ ባለ ተከታታይ የፊልም ስራ ላይ እየሰራች ትገኛለች። ተዋናይት እመቤትወል ገብርኤል ስለ ሙሉ አለም ስትናገር የመድረኳ ንግሥትናት ትላታለች። እርግጥም በትያትር መድረክ ነግሳ ኖራለች። አልፋም በማስታወቂያና በፊልም ደምቃ ኮከብ ሴት ሆና ትታያለች። በኢትዮጵያ የጥበብ ዘርፍ በትወና ብዙ እርሷን አርአያ አድርገው የሚከተሉ ወጣቶች አሉ። ከእነዚያ መካከል የሆነችው ተዋናይት ማህደር አሰፋ እንደ ሙያ መምህርት ብቻ ሳይሆን እንደ ጓደኛዋም እንደምታያት ትናገራለች። በበኩሏም ሰው ለሰው ተከታታይ የቴሌቪዥን ድራማ ላይ ለትወና እንድትመረጥ ካስት እንድትደረግ ያደረገችው ሙሉ ዓለም መሆኗን አስታውሳ ለሙያውና ለጊዜ ካላት ክብር ጨምሮ አብራት በሰራችበት ወቅት ከሙሉ ዓለም ብዙ እንደተማረች ትናገራለች። ሙሉ ዓለም በነፃ ሙያዊ አገልግሎቷን ከሰጠችባቸውና ለዚያው የእውቅና የምስክር ወረቀት ካገኘችባቸው ባሻገር ከተስፋዬ ሳህሉ ወይንም አባባ ተስፋዬ ጋር የዩኒቲ ዩኒቨርሲቲ በጊዜው ኮሌጅ የነበረ እውቅና አግኝታለች በቲያትር ምርጥ ተዋናይት በመባል የክብር ዲፕሎማ በሰው ለሰው ምርጥ ሴት ተዋናይት በቶክሲዶ በጉማ ዋርድ ምርጥ ረዳት ተዋናይት በረኛዬ በምርጥ ፊልም በአሜሪካ ኢምፓክት አዋርድ እንዲሁም ከተለያዩ ድርጅቶች የተለያዩ ሽልማቶችን ተቀብላለች። ይህ የሙሉ ዓለም ታሪክ ጥቅምት 15 2018 ሙሉ ዓለም ታደሰ ለተወዳጅ ሚዲያ የሰጠችውን መረጃ መሰረት በማድረግ የቀረበ ነው።